አዎ ሄደን። በጣም ይቅርታ። አራት አስካሪ እኔ ዋስ ሆኛለሁ፣ ግን እንድንም አታምኑ። ብዙ ጥርጣሬዎች አሉ። ሲጀመርህ እህትና እንድምራፍ ያምስል። ጋሼ ዳንኤል ሌባ ነው እንዴ? ማን ነው ሌባ ነው ያለሽ? ለማከ ነገረኝ። ሌባ ነው፣ ሲሰርቅ አይቼዋለሁ። አላውቅም። እሺ እሺ። ጋሼ ቴናስ፣ እህቱ አይደለች። ሁሉንም እቀጣቸዋለሁ አለው። በተለይ የህን ሰውዬ ምን እንደማደርገው እኔ ነኝ የማውቀው። መብትሽ ነው። እኔ ምንም አልቃወምሽም። ለምን ልጄ? ምክንያቱም በራሱ እኔ ተረሳኩ ነው እዚህ ቤት። ስለዚህ እንደዛ ማለት ዲና፣ መደባደብ አሻንጉሊትሽ እመስልሻለሁ አለ በጣም አስጠልሽ። እንደውም ልንገርሽ፣ ሌላ ፍቅረኛ ከእሷ ጋር መኖር ፈልጋ ካሌ። ማንን ምንድን ነው ነው ነው? እንደ አባዬ ለእሱ መዳር ነው። አንድ ነገር ልንገርሽ፣ ያንን የማይከሆነ ከሆነ ግን ማለት ነው አብረን ነበር የትኛውም ሴት ብትሆን ምረጭ ብትባል ከአንተ እሱን ነው የምትመጣው። በንዴትና በስሜት ሆኖ ዳንኤል ካሊብን አነቀው። ምክንያቱም ከኪችን ሆኖ ከትሁት ጋር በሚያወራ ሰዓት እንደሱ አይነት ወንድ ከተገኘ ማንኛውም ሴት ብትሆን እሺ ብላ ካሊብን ትመርጣለች በምትለው ጊዜ እንግዲህ ሊያገባም ነው ልጅ እድራ አለሁ ብሎ ሽማግሌውም ስላለ ሁለተኛ ደግሞ ላገባ ነው፣ ፈትቼሻለሁ፣ ውጪ፣ አስጠልተሽኛል በሚላት ጊዜ ቴናን እሱም አብሮ ስለነበር እንዴት ብሎ በስሜትና በንዴት ነበር በርሮ የወጣው። ይህን ደግሞ የሰማ ሄዶ ደግሞ ከትሁት ጋር እንደ ዶክተር አማካሪው ትሁት ጋር በመሄድ ይህንን ሲጠይቃት ማንኛውም ወንድ ቢሆን ሴት ብትሆን እንደ እሱ አይነት ካገኘች እሺ ብላ እሱን ትታ ነው የምትሄደው ወደ እሱ በምትለው ጊዜ ሄዶ ያለምንም ጥርጥር በንዴት በሚሄድ በስሜት ላይ ሆኖ ካሊብ እንደተቀመጠ አንገቱን በማነቅ ላይ ይገኛል። ሰላም ጤና ይስጥልን ውድና የተከበራቸው የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣቸው። የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ እንደቀጠለ ነው። እንግዲህ ወደ ኋላ ፓርት ክፍል ሰላሳ አንድ ስንመለስ ማን ነው ሶስት ወረቀቶች ተዘጋጅቶለት እሱን ለማንሳት እጣህን አራት ሚሊዮን ብር አገኛለሁ ብሎ እየጓጓው ምስጢር ጠባቂው ዳንኤል ዛሬ በእጣ ነው እንጂ ዝም ብሎ እድልህ። ሶስት ቦታ እጣ ይጻፋል። ከሶስቱ ሁለቱ ያለበት አራት ሚሊዮን ነው። ሁለቱ አንደኛው ደግሞ ባዶ አለ፣ አንደኛው ደግሞ ሁለቱ ደግሞ አለው በማለት ሽማግሌው ይሄን እጣ ያስቀምጡለታል። ገዛ ዳንኤልም ይሄን ላንሳው ይሄን እያለ እየጓጓውና በሰው ገንዘብ ዘና ፈታ ብዬ ማን ነው ዲናን አግብቼ ኖራለሁ የሚለው ሰርቶ የማይለወጠው ዳንኤል አሁን ላይ አራት ሚሊዮን ለማግኘት ሚስጥሩንም ጠብቆ በመጓጓት ላይ ይገኛል። እንደፈርጥ ገዛ እንግዲህ ዳንኤል ይሄን ላንሳው ይሄን ይሄን በማለት ልቡ ለሁለት ተከፈለ። ጨክኖ አንዱን ሲያነሳው ምን ቢወጣለት ጥሩ ነው? አስር ብር ምስኪን። ይህን ይህን ሲያነሳው አስር ብር ሲሆንበት፣ በንዴትና በስሜቱ ነው እየሮጠ ወደ ውጭ ይሄዳል። እንዴ ሰው ባለፋበት እንዴት ይናደጋል፣ አይገርምም። ዳኒም እንግዲህ የሲያየው አስር ብር ነው ምን ወጣለ ብሎ እንዴ ሲሄድ እንግዲህ ወጣለ አስር ብር ነው ብሎ ሽማግሌው አስር ብሩን አውጥቶ እንኳንኳን ቢለው እሱንም ሊቀበል አልቻለም። እየሮጠ ተናዶ በስሜትና በንዴት ስሜቱን መቆርጣጠር አቅቶታል። ከቤት በር ወጣ። ከቤት በሚወጣም ጊዜ እንግዲህ ጓደኛው ሌባው፣ ሌባዋ ቲናም አብራው ቁማሌ ምንድን ነው ምንና ነው ኖኖ ቲና ሳትሆን መጀመሪያ ላይ ትሁት ማነች ድናነች ያገኘችው ምንድን ነው ብላ አቀፍ አድርጋ ሰላም ትለዋለች። ሰላም ስትለው ይናደጃል። ምን ሆነህ ነው? ያ ያሰብኩት እቅዴ አልተሳካም። በቃ አንቺም እንደፈለግሽ መሆን ትችላለች። ምን ሆነህ ነው? በቃ ይህ ፊት ሆኖም እየሰውትን ነው። ስለዚህ ስላልተሳካ አልተሳካም፣ ምንድን እንትን ትላለህ እያለች እሷ በፍቅርና ራስ ሰርተክ ተለወጥ ብላ የምታምን ሴት ናትና እሱ ደግሞ ዘርፎ ወይንም ከሰዎች ይዞ ቤቱን የራሱን ህይወት የሚመሰረት ልጅ ነው። እንዴት ስትለው በቃ ተይኝ እንደፈለግሽ ብሎ ትቷት ይሄዳል። እሷም በንዴቱን እንዴት እንደዚህ ይለኛል በማለት ወደ የባባ ጋ እየሮጠች ትሄዳለች። ምንድን ነው ብላ ምንድነው የሆነው ዳኒ በማለት አልተሳካም አለኝ በማለት ትነግረዋለች። ሽማግሌውም አዎ በቃ አዎ በቃ ብሎ ይነግራታል እያወሩ ሳለ እንግዲህ ማነች ማናት ቲና አብራ ነበር እና ቤት እንደመጣች ተነሽ ከዚህ ይሄ ትልቅ ሰው የሚስጥር ወሬ ነው ሲስ ግቢ ኪችን በሚላሳት እኔን ብላ ተነስታ ፍድ ብላ ትሄዳለች ይሄን የሰማይ ወጣ ከቤት ትወጣና ዳኒም ደግሞ ብቻውን ተቀምጦ ነበር እየደወለችለት የት ነህ እያለችው ነበር አይሁ በቃ በማለት ወደ ዳኒ ጋር ትሄዳለች። ተናድጃለሁ የሚልታል። ምን ሆና ነው? አየህ በራስ ሲደርስ አታሎኛል። አስር ብር አስር ብር እኮ እንትናለኝ አለኝ እያለ አራት ሚሊዮን ሰጥሃለሁ ብሎ እያለ አየህ በራስ ሲደርስ ተናደድክ። ለምን ታዲያ እና አልነገርከኝም ስትለው ነበር። ገና ሳይሳካ ከሰጣን ብዬ ነዋ። ሳይሳካ እንዴት ነግርሻለሁ እያለ እኔህን ሽማግሌ አጠፋዋለሁ፣ በማለት ትፎክራለች። እንግዲህ ማለት ነው ያው እሷ ከመግደል መቼም አታርፍም ማለት ነው። ከአሁን በኋላ የራስሽን እርምጃ ውሰጂ ምንም ብዬ አልከለክልሽም እያለ እሱም ይናደዳል። ዳኔ በንዴት ውስጥ ይሆናል። አታሎኛል፣ አታሎኛል ለአራት ሚሊዮን ብር ቀልጧል እያለ እየተናደደ ነው ሰው ባልሰራበት ምንም እንግዲህ ከቴና ጋር ቁጭ ብሎ ማን ነው? ከዲና ከጓደኛው ጋር ቁጭ ብሎ ኤደን ማለት ነው ከኤደን ጋር ቁጭ ብሎ ሳለ እንግዲህ ኤደን በሰው ገንዘብ በቃ እንትን ካላልክ እኮ የሰው ነው በሰው እንዴት እንደት ትሆናለ ብላ እንዴት የምታስብ አይመስለኝም ብላ ተናዳበት ትሄዳለች። ኤዱም ማለት ነው እንግዲህ ወደ ቤት መጥቶ ቁጭ ብላ የቤት ሰራተኛዋ ማነች? ቴናነች ትሁት ደግሞ ቁጭ ብላ እኒህ ሽማግሌ በጣም በፊት እያሳዘነኝ ነበር፣ አሁን ግን አናዶኛል። አለ እንዴ ለምን ስትለው፣ እንዴ አራት ሚሊዮን ብር እሰጥሃለሁ ብሎ ያታልለኛል ማለት እጣጥሎልኝ አስር ብር እንትናለኝ ወጣለኝ ሲል፣ ወይኔ ይሄ ክፉ ድልህ ነው አታዳ እያለች ትሁት ትስቃለች ማለት ነው። ወሬው እንኳን እሷን እኛ ነው ያስቀናል። እና እንደዚህ ስትለው አሁን በፊት ነበረ አዝን ነበረ፣ አሁን ግን እንደዛ አለኝ እያለ በቃ እድልህ ነው ይኮ የራስ እድል ነው። ደግሞ ባልሰራህበት እንደዚህ መናደድ የለብህም አንተ እኮ የአንተን የተቀማህ ነው የምትመስለው እያለችው ነበርና፣ እናም ሶስቱም በመሰብሰብ እንግዲህ ኤዶ ማነች ትሁትም፣ ካሊብም ሽማግሌውም ግን አባዬ እጣው ቢወጣለት ምንድን ልትሆን ነው ብለው ይጠይቁታል። አይ ጣው ቢወጣለትማ አራት ሚሊዮን ብር የምጽፈው አልጻፍኩም። አራት ሚሊዮን ብር ብዬ አልጻፍኩለትም ነበር እዛ ላይ ብሎ ያወራል። ለአንተ እኮ አባዬ ደም መላሽ ነበረ ስም መውጣት ያለብህ ይለዋል ልጁ ካሊብ። እንዴ ምንም እንደመለስኩኝ ምን ደም መላሽ ነኝ? ደምማ አልመለስኩም። መቼ መለስኩኝ እኔ ያደረገኝን ብታቅና ብትረዳ በእኔ ላይ ምንትል ነበር እያለ እያየሁ እኮ ነው አባዬ። አሁንም እኮ ከአንተ ጎንነኝ እያለ ነበረ ካሊብ አባቱ ጋር ሲል የነበረው ግን፣ እነኝህ ሰዎች እንዳያጠቁህ እፈልጋለሁ እያለች ነበረ ትሁት። ምክንያቱም ሁለቱም በስሜትና በንዴት ውስጥ ነው ያሉት እያለች ነበረ ትሁቴ። ምንም አያመጡ ፈራሽ እንዲ እያሉ ነበር ዳንኤል እና ካሊብ ይገናኛሉ። ግን ጥሩ አትመስለኝም ዳኒ በሚለው ጊዜ ደህና ነ በሚለው ምን ደህና ነኝ፣ ስራም ፈልግልኝ አንተም። እኮ ግን አሁን ጥገኛ ነህ ይለዋል በአባቱ ቤት። እኔ እኮ የአባቴ ቤት ነው እኔ ጥገኛ አንተ ምልትባል ነው በሚለውም ሰዓት እኔም እድለ ቢስ ጥገኛ እኔ እንዳንተ አይነት ቤተሰብ ያለው ቢኖረኝ ምን እንደማረግ ተከራይቼ ብቻዬን እንደዛ አኖር ነበር እያለ ነበር ሲለው፣ ድርጅቱም ያባዬ ነው እሽ ለእኔ ስራ ፈለክልኝ ክፍት ቦታ ስለሌለ እንዴት ልፈልግል እያለው ነበረ። ኤደንም ኤደንና ማን ነው እሱም ተነስተው ሄድና ኤደንና ካሊብ ይገናኛሉ። እሷም ኤደን ስራ ለምን አትቀጥረውም እያለች ነበረ። ስራ እሱ እንዴት ነው እንትን የሚለው ክፍት ቦታ ለሁለተኛ ደግሞ ተያዥ በሚል ጊዜ እኔ ተያዥ ሆነዋለሁ እያለች ነበረ። ምንም ቢሆን እሷ ስለምትወደውና ስለምታፈቅረው ሲናገሩባት በጣም ሌባ ነው፣ ታዲያ ሌባ ነው እንዴ እያለች ነበረ እኔ እሱን አላምነውም በሚል ሰዓት ማለት ነው። እንዴት እንደዚህ ትላለ? እኔ ጥሩ ቤተሰቡና ጥሩ እንትናች ብዬ ነው ማምነው እያለች ነበር። በዚህም ጊዜ እንግዲህ አይ እሱ ይህን ስልች በጣም ይቅርታ ምክንያቱም አንቺ ስታስቢው በሳምንት እንዴት ነው አራት ሚሊዮን ብር ተበድሮ ለአባዬ በሳምንት ተከፍልሃለሁ ብሎ የሚለው እያለኝ ነበር። እሱን አልያውቅም ብላ በቃ ማትፈልገኝ ከሆነ እስኪ ልሄድ አባዬ ጋር በማለት አባቶ ጋም ትሄዳለች። ኤደን እያበደች ኤዱም ትመጣና ከቤት ከሽማግሌው ጋር ስትመጣ ቲናና ዳንኤል አንድ ላይ ቁጭ ብለዋል፣ ሶስቱም። ከዚህም እሷ ከፍታ እማወራ ወሬ አለኝ ስትል ነበረ። የዚህም ጊዜ ኤደን ማን ነው? ዳንኤል እና ቲና ቁጭ ብለው ነበር። ና ምን ታዲያ መመናቀሩ ምን አመጣው እያለች ነበረ። ቲና ጉዳን መታቅ ማለት ነው የዳኒ ፍቅረኛ እንዴ፣ አንቺ ስም በይላታል። ፍቅረኛውን ስትናገርበት የሚገርም እኮ ነው እንደ የዳኒ የዳኒ ህይወት ነው የሚያሳዝነኝ እዚጋ ማለት ነው። ከዛም ሽማግሌው ተነሱ ውጡ ብሎ ከቤቱ ያስወጣቸዋል። እሷም እንግዲህ ወደ ሽማግሌው ትቀርብና ዳንኤል ሌባ ነው እንዳባ እያለችው ነበረ። ኤዱን ሽማግሌውን ትጠይቀዋለች። እሱም እንግዲህ ሲሰርቅ አላየሁትም እያሉ ነበር። ማን ነው ይሄን ያለሽ እያላት ነበር። ሚስቱም ዳኒም ማን ነው ካሊብ ያላትንም ካሊብ አታ ሚስትና ማን ነው እህትና ወንድም አይመስሉኝም ያላትን ሌላው እንትን እንትን ትላለች። ሽማግሌውም ላይ ሲያወራት እኔ ተደበቀ ሚስጥር እንዳለ ነው ከፊቱ የማነበው ጋሼ ትላለች። ይሄን በሚሏት ጊዜ ሰው ምከሩኝ፣ የተሳሳተ መንገድ ከሆነ ያለሁት ምከሩኝ ትላለች። ሰው መክሯ አይደለም ራሱን የሚመክር ስለዚህ ራሱ አውቆና ራሱ ሰዎችን መርምሮ ነው እያሏት ነበር። እሺ አመሰግናለሁ በቃ በማለት አሁን ግን የምልሽ ነገር የለኝም፣ እንደ ማን ነው ካሊብ የነገረሽ ሁሉም እንትን ነው የተሳሳተ ነው እያሉ ነበረ የነገሯት። እሺ በማለት ተነስታ ትሄዳለች፣ ይሰኟታል። ቴናም እንግዲህ ዳንኤል ማን ነው ዳንኤል አት ሲጮህ ዝም በይባላት ጊዜ አንተ ምን ብለህ ነው እንደዛ ያጮክብኝ፣ ለምንድን ነው እያለች ነበረ። አንቺ ከቤት ልትባረሪ ጻፍ ደርሰሽ የሰው እንግዳ ለምን ትናገሪ ያለች ይላታል። በቅናትና በንዴት ውስጥ ያለችው ቲና እኔ መቼ ፈታሁትና ነው እንዴ ትቀልጃለሽ እንዴ ይላታል። ዳኒም አብተሻላንች ብሎ ትቷት ይሄዳል። ማናት ግን ንገረኝ ስትለው እንግዲህ ለልጁ ያመቻችላት ሚስት ትሆናለች አያለ መች ፈታሁት ገና እጃቸውን ሁላቸውም ሳልሰጥም አልፈታም እያለች ነበር እንግዲህ ያለችው ማለት ነው እያለችው እሱም ትቷት ይሄዳል። እንግዲህ ይሄን እየተባባሉ ማነች ቲና ከሽማግሌው ክላስ ገብታ ወረቀት ፋይል ልትሰርቅ ነበረ። ምክንያቱም የቤቱ ፋይል አለ ብላ ከዛ ለመስረቅ ነበረ። አብሯት ዳንኤልም ተከትሎ ገብቶ ነበረ። ይህን እያለ እንግዲህ ከኋላ ትሁቴ ትመጣና ምን እየሰራች ነው እያለቻት ነበር። እቃ ጠፍቶኝ እየፈለግኩ እያለኝ እና የውጭ ዝም ምን እቃ ኑሮች ነው ብላ ገፍ ልታስወጣት ስል በሩን ዘግታ ለመደብደብ በሁለት ለመደብ በመጨረሻ ቴና ማነች፣ ቴናን ገፍትራ አስወጥታ ዳንኤልንም ማስወጥታ በሩን ዘግታለይ ሲመጣ እንግዲህ ካሊብ ያየውን ማን ነው፣ ሻንጣውን እንደዚያ ወረቀቶችን እንትን ያለው ስትል እሱ እሷም ቴናነች በማለት እኔ አይደለሁም ስትል ፈትቼሻለሁ፣ ከዛሬ በኋላ ከዚህ ቤት ውጭ እያላት ነበረ። ገና ያስቀመጥከው ብር ሳልካፈል ወዴትም ነቅነቅ አለልም እያለች እየፎከረች ነበር። ከዚህም የተነሳ እንደይረፍ እንጂ በማለት በማያገባህ ነገር አትግባ ቢለው ዳንኤልም ተነስቶ እንዲህ ይሄን ኖሬ ሲሰማ ቴና ሊያገባ ማን ነው። ዴናን ሊያገባብኝ ነው በማለት ተነስቶ ወደ ዳኒ ጋር ቢደውልላትም ዴናም መታ በጥፊ ሰጥተዋል። ይህን በዚህ ንዴት ያለው በዚህ ንዴት ውስጥ የሚገኘው አባትዬው አንቺን ሊድሮች ነው ለካሊ በማለት ጥፊ ስትሰጠው ነበረ። ይህ እኔና ከአንተ አላስብም በማለት ወደ ትሁት ጋር በመሄድ ይህን ስትለው ትሁቴ ደግሞ ሂዶ ካሊብን አንገት ለማነቅ ደርሷል ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ